ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት ዘወትር የምንጠቀምባቸውን የአማርኛ ንግግሮች በእንግሊዝኛ እንዴት እንደሚነበቡ ጭምር ባንድ ይዤላችሁ መጥቻለሁ። ቪዲዮው ለብዙዎች እንዲደርስ ላይክ እና ሼር አድርጉ። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። እንዲሁም ለዚህ ቻናል አዲስ ሆናችሁ አዳዲስ ጠቃሚ ትምህርቶች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደውል ምልክቷን ተጫኑ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ በቴሌግራም በዋትስአፕ ሀይ በትሉ ታገኛላችሁ እናንተ ነው ተመቻችሁ፣ ጊዜና ሰዓት አመቻችታችሁ በየትኛውም ሀገር በየትኛውም ቦታ ሆናችሁ ባላችሁበት መማር ትችላላችሁ ማለት ነው። አሁን ወደ መጀመሪያው ስንሄድ መጀመሪያ ላይ የተቀመጠው እንደምታዩት አማርኛው መስከረም ትምህርት ይጀመራል። መስከረም ትምህርት ይጀመራል የሚለውም በእንግሊዝኛ ለመናገር ስኩል ስታርትስ ኢን ሴፕቴምበር ሲነበብም ስኩል ስታርትስ ኢን ሴፕቴምበር እንላለን ማለት ነው። እስኩል ማለት ትምህርት ማለት ነው። ስታርትስ ማለት ደግሞ መጀመር ነው። ኢን ሴፕቴምበር ማለት መስከረም ማለት ነው። ስለዚህ አንድ ላይ ስኩል ስታርትስ ኢን ሴፕቴምበር እንላለን ማለት ነው። ድጋሜ ሳነብላችሁ መስከረም ትምህርት ይጀመራል። ስኩል ስታርትስ ኢን ሴፕቴምበር፣ ስኩል ስታርትስ ኢን ሴፕቴምበር። ቀጣይ የተቀመጠው መስከረም ትምህርት እጀምራለሁ ስንል፣ የላይኛው መስከረም ትምህርት ይጀመራል ነበር። ይሄኛው ደግሞ መስከረም ትምህርት እጀምራለሁ ስንል፣ ይህም በእንግሊዝኛ ለመናገር አይ ስታርት ስኩል ኢን ሴፕቴምበር። አይ ስታርት ስኩል ኢን ሴፕቴምበር ሴፕቴምበር ሲነበብም እንደምታዩት አይ ስታርት ስኩል ኢን ሴፕቴምበር መስከረም ትምህርት እጀምራለሁ ማለታችን ነው። ድጋሜ ሳነብላችሁ መስከረም ትምህርት እጀምራለሁ። አይ ስታርት ስኩል ኢን ሴፕቴምበር። ቀጣይ የተቀመጠው በአዲስ ዓመት ስራ እጀምራለሁ ስንል ይህን በእንግሊዝኛ ለመናገር አይ ዊል ስታርት ወርክ ኢን። the new year ሲነበበም I will start to work in the new year በአዲስ ዓመት ስራ እጀምራለሁ ማለታችን ነው። ድጋሚ ሳነብላችሁ በአዲስ ዓመት ስራ እጀምራለሁ። I will start to work in the new year I will start to work in the new year። ቀጣይ የተቀመጠው እንግሊዘኛ መማር አለብኝ። እንግሊዘኛ መማር አለብኝ ብለን ስንወስን፣ እንደ ግዴታ ስንወስን ይህም በእንግሊዘኛ ለመናገር I ሲነበብም አይ ሃቭ ቱ ለርን ኢንግሊሽ፣ አይ ሃቭ ቱ ለርን ኢንግሊሽ እንላለን ማለት ነው። ድጋሜ ሳነብላችሁ እንግሊዘኛ መማር አለብኝ፣ አይ ሃቭ ቱ ለርን ኢንግሊሽ፣ አይ ሃቭ ቱ ለርን ኢንግሊሽ። ቀጣይ የተቀመጠው መማር እፈልጋለሁ። መማር እፈልጋለሁ ስንል ይህም በእንግሊዘኛ ለመናገር አይ ዋንት ቱ ለርን፣ ሲነበብም አይ ዋንት ቱ ለርን፣ አይ ዋንት ቱ ለርን፣ መማር እፈልጋለሁ። ድጋሜ ሳነብላችሁ መማር እፈልጋለሁ፣ አይ ዋንት ቱ ለርን፣ አይ ዋንት ቱ ለርን። መጫወት እፈልጋለሁ ስንል መጫወት እፈልጋለሁ፣ መማር እፈልጋለሁ ስንል አይ ዋንት ቱ ለርን ብለን ነበር። መጫወት እፈልጋለሁ ስንል ደግሞ አይ ዋንት ቱ ፕላይ። ፕላይ ማለት መጫወት ነው። ለርን ማለት ደግሞ መማር ነው። ስለዚህ አይ ዋንት ቱ እንዳለ ሆኖ ፕላይ እንጨምራለን ማለት ነው። ስለዚህ በቀላሉ መጫወት እፈልጋለሁ አለን ማለት ነው። ቱ ለር ሲነበብ፣ ድጋሜ ሳነብላችሁ፣ መጫወት እፈልጋለሁ አይዋንትቱ ፕላይ አይዋንትቱ ፕላይ። ወደ ትምህርት ቤት እየሄድኩ ነው፣ ይህም በእንግሊዘኛ ለመናገር አይ አም ጎይንግቱ ስኩል አይ አም ጎይንግቱ ስኩል ሲነበብም አይ አም ጎይንግቱ ስኩል። ወደ ትምህርት ቤት እየሄድኩ ነው ለማለት አይ አም ጎይንግቱ እስኩል እንላለን ማለት ነው። ድጋሜ ሳነብላችሁ ወደ ትምህርት ቤት እየሄድኩ ነው። አም ጎይንግ ቱ ስኩል፣ አም ጎይንግ ቱ ስኩል። የቤት ስራ እየሰራሁ ነው። የቤት ስራ እየሰራሁ ነው ለማለት ይህም በእንግሊዝኛ ለመናገር አም ዱይንግ ሆምወርክ። ሲነበብም አም ዱይንግ ሆምወርክ። ድጋሜ ሳነብላችሁ የቤት ስራ እየሰራሁ ነው። አም ዱይንግ ሆምወርክ፣ አም ዱይንግ ሆምወርክ። ቀጣይ የተቀመጠው ደግሞ የቤት ስራዬን እየሰራሁ ነው። የላይኛው የቤት ስራ እየሰራሁ ነው ይላል፣ የታችኛው ደግሞ የቤት ስራዬን እየሰራሁ ነው። የላይኛው የቤት ስራ መስራቱን እንጂ የማን ይሁን የማን ይሁን አይታወቅም። የታችኛው ግን የቤት ስራዬን እየሰራሁ ነው የኔ የሚለውን ለማመልከት ይህም በእንግሊዝኛ ለመናገር ምን እንላለን? ከላይኛው የሚለየው አይ አም ዱይንግ ማይ ሆምወርክ። እንደምታዩት ይች ማይ የምትለው ትለያለች ማለት ነው። ማይ ማለት የኔ የሚለውን ለማመልከት እንጠቀምበታለን ማለት ነው። ሲነበበ እንደምታዩት አም ዱይንግ ማይ ሆም ወርክ ማይ ማለት የኔ እንደማለት ነው። ስለዚህ እዚህኛው ደግሞ እንደምታዩት ስራዬን ነው የሚለው የቤት ስራዬን ይላል። የቤት ስራዬን ካለ የእሱ መሆኑን እያመለከተ ነው። በዛን ሰዓት አም ዱይንግ ማይ ሆም ወርክ ማለት አለበት። የላይኛው ግን የቤት ስራ እየሰራሁ ነው ነው እንጂ ያለ የእሱ ይሁን የሌላ ይሁን አይታወቅም። የቤት ስራው ድጋሜ ሳነብላችሁ የቤት ስራዬን እየሰራሁ ነው። አይ አም ዱንግ ማይ ሆምወርክ። አይ አም ዱንግ ማይ ሆምወርክ። ቀጣይ የተቀመጠው ትምህርት ተጀምሯል። ትምህርት ተጀምሯል ብንል ይህም በእንግሊዘኛ ለመናገር ትምህርት ተጀምሯል ለማለት ስኩል ሃዝ ስታርትድ፣ ስኩል ሃዝ ስታርትድ ወይም ክላስ ሃዝ ስታርትድ፣ ክላስ ሃዝ ስታርትድ ወይም ደግሞ ስኩል ሃዝ ስታርትድ። ትምህርት ተጀምሯል ለማለት በዚህ መልኩ መናገር እንችላለን ማለት ነው ሲነበብን school has started ድጋሜ ሳነብላችሁ ትምህርት ተጀምሯል። school has started school has started። ቀጣይ የተቀመጠው ጠንክረሽ ማጥናት አለብሽ የሚለውን በእንግሊዘኛ ለመናገር ምን እንላለን? you have to study hard ሲነበብም you have to study hard you have to study hard ማለት ጠንክረሽ ማጥናት አለብሽ ወይም ጠንክረህ ማጥናት አለብህ ለሴትም ለወንድም እንጠቀምበታለን ማለት ነው። ድጋሜ ሳነብላችሁ ጠንክረህ ማጥናት አለብህ ወይም ጠንክረሽ ማጥናት አለብሽ። ዩ ሃ ቱ ስተዲ ሃርድ ዩ ሃ ቱ ስተዲ ሃርድ። በዚህ መልኩ መናገር እንችላለን ማለት ነው። አሁን ድጋሚ ሁላቸውን ሳነብላቸው ከመጀመሪያው ጀምሮ፣ መጀመሪያ ላይ የተቀመጠው መስከረም ትምህርት ይጀመራል። ስኩል ስታርትስ ኢን ሴፕቴምበር ስኩል ስታርትስ ኢን ሴፕቴምበር። መስከረም ትምህርት እጀምራለሁ። አይ ስታርት ስኩል ኢን ሴፕቴምበር አይ ስታርት ስኩል ኢን ሴፕቴምበር። በአዲስ ዓመት ስራ ጀምራለሁ። አይ ዊል ስታርት ወርክ ኢን ዘ ኒው ኢየር አይ ዊል ስታርት ወርክ ኢን ዘ ኒው ኢየር። እንግሊዘኛ መማር አለብኝ። አይ ሃቭ ቱ ለርን ኢንግሊሽ አይ ሃቭ ቱ ለርን ኢንግሊሽ። መማር እፈልጋለሁ። አይ ዋንት ቱ ለርን አይ ዋንት ቱ ለርን። መጫወት እፈልጋለሁ። አይ ዋንት ቱ ፕላይ አይ ዋንት ቱ ፕላይ። ወደ ትምህርት ቤት እየሄድኩ ነው። አይ አም ጎይንግ ቱ ስኩል አይ አም ጎይንግ ቱ ስኩል። የቤት ስራ እየሰራሁ ነው። አይ አም ዱኢንግ ሆምወርክ። አይ አም ዱኢንግ ሆምወርክ። የቤት ስራዬን እየሰራው ነው። አይ አም ዱኢንግ ማይ ሆም ወርክ። አይ አም ዱኢንግ ማይ ሆምወርክ። ትምህርት ተጀምሯል። ስኩል ሃዝ ስታርትድ። ስኩል ሃዝ ስታርትድ። ጠንክረሽ ማጥናት አለብሽ ወይም ጠንክረህ ማጥናት አለብህ። ዩ ሃቭ ቱ ስተዲ ሃርድ። ዩ ሃቭ ቱ ስተዲ ሃርድ። በዚህ መልኩ በእንግሊዝኛውም በአማርኛውም ስለተቀመጠላችሁ እንዴት እንደሚነበብም በአማርኛው ስለተቀመጠላችሁ ማንበብና መረዳት ማወቅ ትችላላችሁ ማለት ነው። ለዛሬ ሽላችሁ የመጣሁት ይህን ይመስል ነበር። ቪዲዮ እስከ መጨረሻ ስለተከታተላችሁት በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው